ሌየር ኬጅ ነው። የዶሮ እርባታ ማለት እንቁላል ጣይ ማለት ነው። ምታዩ ድሪንኪንግ ሲስተም አለው ፊዲንግ ሲስተም አለው፣ እዚህ ጋር ፊድ ትራፍ ከታች ማኒር ሪሙቪንግ ሲስተም እናስገባለን። ሴኪሪቲ ዋይዝ ካኒባሊዝም ይቀንሳል፣ እርስ በርስ መነካከል፣ ፊድ ዌስት አይኖርም፣ ፕሮዳክቲቪቲ በጣም ይጨምራል። ኮንትሮል ማድረግ እንችላለን፣ ኤንቫይሮንመንቱን ቴምፕሬቸር ምናምን ማለት ነው። ፊድ ፕሮሰሲንግ ማሽን ነው ለዶሮ የሚሆን መኖ ማቀነባበሪያ ማለት ነው። እዛ ጋር ያለው ግራይንድ የሚያደርገዋለን አንድ ላይ የሚያዝ ነው። በዚህ በኩል የንስ የሚደረጉ እስከ መቶ ሺህ ድረስ ይቻላል፣ በአንድ ቤት ውስጥ በአንድ ዌርሃውስ ውስጥ ማለት ነው። ጤና ይስጥልን እንደምን አላችሁ? ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ ቢዝነስ ሃሳቦችን፣ ጠቃሚ መረጃዎችን፣ እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ በተለይ የዶሮ እርባታ ላይ መጠቀም የምትችሏቸው የተለያዩ ከመኖ መቀነባበሪያም ጋር ተያይዞ የምትጠቀሟቸውን ማሽነሪዎች ነው ልንቃኝላችሁ የወደድ ነው። ይሄንን ፕሮግራም እስከ መጨረሻው በመመልከት ደግሞ ስለዚህ ሙሉ መረጃ ማግኘት ትችላላችሁ። ወደ እናንተ ያደረስኩላችሁ ያለሁት ደግሞ እኔ ሉካ ቢዳቤል፣ በካሜራ ኤርሚያስ አብሮናለን። ለዚህ ቻናል አዲስ ከሆናችሁ ደግሞ ትርታ ቢዝነስ ሪቪውን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብራችሁ አብራችሁ ቆዩ። ከተለያዩ በተለይ ደግሞ አምራቾች ከውጭ ማሽኖችን የሚያመጡ ድርጅቶች ጋር እንሰራለን እና ዛሬም እንግዲህ የተገኘነው የት ነው የሚለውን ለተመልካቾች ራስን በማስተዋወቅ ጀምረ ንገረ እዚህ ማኑፋክቸሪንግም ኢምፖርቲንግም የሚሰራ ካምፓኒ ነው። ሜንሊ ኬጅ እና ፖልተሪ አውቶሜሽን ላይ ያለነው ከትንሽ ፋርምስ እስከ ከ3 ሺህ ከ2 ሺህ ጀምሮ እስከ 100 ሺህ 500 ሺህም ቢሆን ኮንሰልት ማድረግ ዲዛይን ማድረግ ዲቴሎችን አብሮ እንትን ማለት እዛ ላይ ነው ያለ ነው። ኢምፖርት የሚደረጉ አሉ። እዚሁ ደግሞ የምንሰራቸው ማሽኖች አሉ። ይሄ የምታየው ኤ ታይፕ ኬጅ ነው። የ96 የሚይዘው ነው ነው። 28ም ይዘው አለን። ለምን አገልግሎት ነው የሚለው ሌርኬጅ ነው። የዶሮ እርባታ ማለት እንቁላል ጣይ ማለት ነው የምታዩ ድሪንኪንግ ሲስተም አለው፣ ፊዲንግ ሲስተም አለው። እዚጋ ፊርትራፍ ከታች እንደ አስፈላጊነቱ ማኒር ሪሙቪንግ ሲስተም እናስገባለን። እንደ አስፈላጊነቱ ሁሉም ስኬሉ ላይ ነው የሚወሰነው። 5፣ 10፣ 20 እያለ ዶሮ መቼ የትኛውን ሲስተም መጠቀም አለበት የሚለውን ነገር ዲሳይድ የምናደረገው ከከስተመሩ ዲማንድና ከኮስት አናሊሲስ ተሰርቶ ፋርሙን ስታብሊሽ እናደረጋለን ማለት ነው። እነዚህ ቢዝነስ መግባት ቢፈልጉ ለምሳሌ የተለያዩ አማራጮችን ሊፈልጉ ይችላሉ ከእናንተ። ስለዚህ ይሄንን ለማግኘት ከእናንተ በምን ያህል አማራጮች አቅርባቸዋል? ሴት ነው ይሄ። አሁን ለምሳሌ አንድ ሴት ነው እንደ ፋርሙ መጠን ነው። አሁን እኔ ፐርሰናል ሪኮማንዴሽን እዚህ ስራ ላይ ወደ ስድስት ዓመት ቆይቻለሁ እና ፐርሰናል ሪኮማንዴሽን ይ ከሶስት ሺህ ጀምሮ ዶሮ ያለው ሰው ይሄንን ነገር ቢጀምር ነው ሪኮማንድ ማድረቀው። ኢኒሻል ኢንቨስትመንት ኮስቱን አይመልስለትም በትንሽ ከሆነ ሶ፣ ሲስተሙ የሚጨመረው የሚቀነሰው ዲፔንዲንግ ኦን ስኬል ነው። ይሄ አንድ ሴት ነው። መቶ ስምንትም ዘጠና ስድስት ስድስት ይዛል። ምንድነው የምናደርገው? ሴቱን እየቀጣጠለን እንሄዳለን እንደሚፈልጉት። ዌርሃውሱ ራሱ ላይ ሼዱ ራሱ መጀመሪያ ዲዛይን መደረግ ያለበት አኮርዲንግ ቱ እንትን ለምሳሌ፣ 50 ሺህ ዶሮ ከሆነ የግድ ኢንቫይሮንመንታል ኮንትሮል ሲስተም ያስፈልጓል። ይሄንን መጠቀም አይችልም። ኤች ታይፕ የሚባል አለ። ወደ ኤች ታይፕ ይሄዳል። ልዩነቱ አንደኛ ኤች ታይፕ አውቶሜሽኑ በጣም ይጨምራል። ፊዲንግ ማኒን ሪሙቪንግ፣ ድሪንኪንግ፣ ቬንቲሌሽን፣ ላይቲንግ እነዚህ ሲስተሞች ያካተተ ነው። ኤች ታይፕ ሲሆን ፉሊ አውቶሜትድ ይሆናል፣ እና ፉሊ አውቶሜሽን ያስፈልጓል። ሁለት ሶስት ሰው ነው የሚያስፈልገው። ለ50 ሺህ ዶሮ ሶስት ሰው በቃ በቂ ነው። ማኔጅ ለማድረግ ማለት ነው። ለዚኛው እንግዲህ እንደ ስኬሉ ነው። ለምሳሌ ማኒር ኩስ ማለት ነው ማኒር ሪሙቪንግ ሲስተም ከሌለው ትንሽ አስቸጋሪ ሆናል። መጠኑ በጨመረ ቁጥር ማለት ነው ማኔጅ ለማድረግ። ሶ አውቶሜሽኑ ከዛኛው ያነሰ ነው፣ ግን ደግሞ እንደ ከስተመሪ ሪኩዌስት እና ዲማንድ ከዛኛው ቢጨምርም አውቶሜሽኖች ማካተት ይቻላል። ቅድም ያልኩሽ አውቶሜሽኖች እንዳለ መካተት ይችላሉ፣ ግን ደግሞ ኤ ታይፕ ላይ አውቶሜሽን ሲጨምር አዋጭ አይሆንም። ምክንያቱም ነምበር ኦፍ በርድስ ፐር ስፔስ ብዙ አይደለም። ኤች ታይፕ በተመሳሳይ ስፔስ ከኤ ታይፕ ደብል ኦልሞስት ደብል የምንለውን አክል በርድ ይዘል። በጣም ጥሩ። በምን ያህል ዋጋ ሊያገኙ ይችላሉ? ምናልባት ይሄንን ያ ፍላክቹዌት ያደረጋሉ ዋጋ አሁን የዘጠና ስድስቱን ሀምሳ ሁለት ሺ ብር ነው እየሸጥን ያለን አሁን ላይ ማለት ነው። ኤች ታይፑ ግን እንደዛ የምትሸጩ ነገር አይደለም። ኤች ታይፑ አሁን ይሄ ዊዛውት ኔ አቶሜሽን ነው። ድሪንኪንግ ብቻ ነው ያለው። ከዛ በኋላ ፊዲን ትራፍ አለው ለሁለቱ። እሱን ነው ሀምሳ ሁለት ሺ እያልኩሽ ለዘጠና ስድስት ዶሮ ማለት ነው። ግን ደግሞ ዘጠና ስድስት ዶሮ ምንም አያደግም ላይክ ከሁለት ሺ ከሶስት ሺ ታች ማርባት ሪኮማንድ ማድረገው አይደለም እኔ እንደ ቢዝነስ ሲጀምሩ እንደ ቢዝነስ መግዛትም እኔ ፍሎር ላይ ማርባት ይችላሉ፣ ግን ይህን ማሽን ቢገዙ ኢኒሻል ኢንቨስትመንት ኮስቱ ይጨምርባቸዋል። ስለዚህ ለ3000 ዶሮ ሲሆን ያው በ9 ሳካፍሎ ምን ያህል ሴት ይሆናል፣ ያንን በዋጋው ማባዛት ነው። የ128ቱን ማለት እሱ 7000 ብር አካባቢ ነው። በጣም ጥሩ። ያው ስለዚህ ዘርዘር አድርገህ መረጃዎችን ነግረኛልና ሌላ ማሽነሪ ደግሞ እዛ ጋር እያሳየኸኝ ነበር። እስቲ የዛ ደግሞ አገልግሎቱ ምንድነው። የምናየው ማሽን የፊት ፕሮሰሲንግ ማሽን ነው ለዶሮ የሚሆን መኖ ማቀነባበሪያ ማለት ነው። እዛ ጋር ያለው ግራይንድ የሚያደርገው አለ ከኋላ ከዚህ ጋር አንድ ላይ ኢንስቶል የሚደረግ አንድ ላይ የሚያዝ ነው። በዚህ በኩል ኢንስቶል የሚደረግ ነው። ኢንፑቶቹ በዚህ ጋርና በዚችኛው በኩል ይገባል። ሳክ እያደረገ ነው ኢንፑት የሚያስገባው። ከዛ በኋላ ግራይንድ ይደረጋል። በሰዓት እስከ አንድ ቶን ዊች ዛ አስር ኩንታል ማለት ነው ያመርታል። ኮምፕሊኬትድ የሆነ ሲስተም የለው። ሚክሲንግ አለው ውስጡ ግራይንዲንግ ወይ ደግሞ ሚሊንግ አለው። እዚህ ጋር አለ እሱ። ኤሌክትሪክ ሀይል የሚፈልግ ከሆነ ትሪ ፌዝ ነው የግድ ያቺ ሞተር 11 ኪሎዋት እና ታች ሌላ አንድ ሞተር አለን 3 ኪሎ ተደርገዋል ሶ፣ እንደዛ አድርገን፣ በምን መልኩ ነው አጠቃቀሙ? ምናልባት ተመልካቾች ግር የሚል ነገር ካለው። ብዙ አስቸጋሪ ነገር የለውም በዛ በኩል። በቆሎ ነው ዩዛሊ 60 ፐርሰንት የሚይዘው። በዚህ በኩል ሶያቢን ምናምን፣ አኩሪያተር ምናምን ማስገባት ይችላሉ። ከዛ ሳክ ማድረግ ያለው ማስገቢ ያለው እዛ ራሱ ማስገቢ ያለው እሱም፣ ሳክ እያደረገ ሚክሲንግ ኦገር ምንለዋለ። በዚህ ጋር ፑሊዎች፣ ቤልቶች እያያዛሉ። እዚ ጋር አውትፑቱ ነው መጨረሻ ላይ። ያው ከኢንፑቶቹ እዚች ጋር ነው ያሉት በዚህ ጋር እና ያቺኛው ማስገቢያ ያለች በሁለቱ በኩል ኢንግሪዲንቶችን ማስገባት እንችላለን። ማለት ያው ምናልባት አዲስ አበባ ላይ ብቻ ላይሆኑ ይችላሉ የዚህ ፈላጊዎች እና ወደ ሌሎች ክልል ከተሞች ከዚህ በፊት ያቀረባችሁት ይኖራል። በምን መልኩ ነው ተቀርበ? ወደ ሱማሌ ምናምን ልከናት እዚህም አዲስ አበባ ላይ አለ እየጀመረ ያለ ካምፓኒ ነው። ግን ያው ወዲያ ወዲያ እያለቀብን ነው ሪሌቲቭሊ፣ የዲማንድ ችግር እንደሌለ ነው እየተረዳን ያለ። ያው ሌላው ነገር ደግሞ ማሽን ሲገዛ መለዋውጫ ቀይ ይፈለጋል ምናልባት የሚበላሹበት ጊዜ ሲኖር እና በዛ ጊዜ በምን መልኩ ነው እናንተ ለደበኞቹ ተቀ ሊበላሽ የሚችለው አንደኛ ሞተሩ ነው። ግን ደግሞ ጥሩ ኳሊቲ ያለው ሞተር ነው የምንጠቀመው በመጀመሪያ። ሁለተኛ ማኑፋክቸሪንግ ካምፓኒ ነው ሰም ፓርት ኦፍ ኤት ቶክ አለ እና መለዋወጥ ይቻላል። ቤልቶች አሉ ራሳችን ስለምናመርተው ስለዚህ ብዙም አያስጨንቅም። ኢምፖርቲንግ ካምፓኒ ብቻ ሳይሆን ማኑፋክቸሪንግ ነው ያው ሁለቱንም ስለምንሰራ አሁን ይሄ ኢምፖርትድ ነው ወይስ ደግሞ ፋይናል አሴምብሊ እዚህ ነው የተሰራው? ግን ፓርቶቹ ኢምፖርትድ ናቸው። እዚህ ጋር ደግሞ ሌላ ይታየኛል ማሽነሪ እና እስኪ የዚህ ደግሞ ጥቅሙ ምንድን ነው ይሄ ፕላንከር ነው ላባ መንቀያ ማለት እንችላለን። ከታረደ በኋላ ዶሮ እዚህ ውስጥ አስገብተን ላባውን እንዲነቅልልን ማድረግ እንችላለን። ብዛት ያላቸው ሰዎች በጣም አሰልቺ ስራ ነው፣ እና የዶሮ ኮንሰምሽናችን በጣም ትንሽ ነው እንደ ሀገር። ያ ነገር እንዲጨምር እንደዚህ አይነት አውቶሜሽን ውስጥ ግዴታ ናቸው ያስፈልጋሉ። እና በተለይ ኮንሰምሽናችን ሊሚትድ ሆኗል። ወጥ ሰርተን መብላት ነው የምናውቀው። ፍራይድ ማድረግ፣ ሮስት ማድረግ፣ ምግብ ቤቶች ቦይል አድርጎ መብላት፣ እንደዚ አይነት እንትኖች ላይ ጥሩ ማሽን ነው። ኢንተርናል ኤሌክትሪክ አማራጭ ነው የሚጠቀመው፣ ሲንግል ፌዝ የሆነዋል። ይሄ ሌላ ማሽነሪ ማየት እንችላለን። ይሄ ፔሌት ሜከር ነው። ፔሌታይዝ ማድረግ ነው ስራው። አንድ ኩንታል ፐር ሀወር ነው የሚያመርተው። ይሄኛው በትንንሽ ሽንብራ የሚመስል የሚያወጣ ነው። አውትፑቱ እንደዛ ነው። ሰው በዛ መልኩ ነው። ያኛው ፓውደር ነው። ያኛው አውትፑቱ ፓውደር ነው። ይሄ ፔሌት ነው። በምን አይነት ኤሌክትሪክ አማራጭ ነው? ይሄ ስሪ ፌዝ ነው። ኢምፖርተር ነው። በቀን ምን ያህል ጊዜ በዚህ መስራት ይችላል? እስከ ስምንት ሰዓት ምናምን፣ ዊች ስ ላይክ ስምንት ኩንታል ማለት ነው፣ መስራት ይችላል። ስለዚህ ይህንን በምን ያህል ዋጋ ሊያገኝ ይችላል ማለት ነው? እስከ ዘጠና ሺህ ከዘጠና ሁለት እስከ ዘጠና ሺህ ነው። ዘጠና ሺህ ብለው መያዝ ይችላል። ሌላ የመጠን አማራጭ ይኖራል? የመጠን አማራጭ ይሄ ትንሹ የሚባላው ነው። መጨመር ይቻላል። እስከ አንድ ቶን ድረስ አለ ያው እዚሁ አንድ ቶን ድረስ አለ። ጥሩ መረጃ ሰጥተናል። በመጨረሻ ደግሞ ማለት የምትፈልገው ነገር ካለ ድሉ በስተቀር ምናልባት ተለቅ ባለ አውቶሜሽን ሲሰራ ነው ሌላ ሀገር የሚያየሁት ሪኮማንድ ማደርገው ማለት ነው ከ30 ሺህ 40 ሺህ 50 ሺህ ዶሮዎችን አንድ ላይ ማርባት እስከ 100 ሺህ ድረስ ይቻላል በአንድ ቤት ውስጥ በአንድ ዌር ሀውስ ውስጥ ማለት ነው። እነሱን ነገሮች ዲዛይን ማድረግ ፋርሙን ማማከር ኮንሰልት ማድረግ የትኞቹ አውቶሜሽኖቹ በጣም ብዙ ናቸው። ሌላ ሀገር ለ50 ሺህ ዶሮ 3 ሰው ሁለት ሰው ነው የሚቀጠረው መቀጠሩ ብቻ ሳይሆን ሌሎች ጥቅሞች አሉት፣ ማለት ባዮሴኪሪቲ ዋይዝ ካኒባሊዝም ይቀንሳል፣ እርስ በርስ መነካከል ፊድ ዌስት አይኖርም፣ ፕሮዳክቲቪቲ በጣም ይጨምራል፣ ኮንትሮል ማድረግ እንችላለን ኢንቫይሮንመንቱን ቴምፕሬቸር ምናምን ማለት ነው። እነዚህ እነዚህ አውቶሜሽኖች የሚካተቱት የተሻለ የሚሆኑት ከፍ ባለ ቁጥር ሲሰራ ነው። እነዚህ አውቶሜሽኖችን ኢንቨስትመንት ኮስቱን የሚመልሰው ኢንቨስትመንት መልኩ ሲሰራ ነው የተሻለ የሚሆነው። ሪኮማንድ ማድረገው በአንድ ሺ በሁለት ሺህ የሚሰሩ ሰዎች መርጅ ለማድረግ ሞክሩ። ኬጅ መጠቀም ብቻውን አዋጭ የሚሆነው ቁጥሩ ከፍ ባለ ቁጥር ነው፣ አብራችሁ ስትሰሩ አብራችሁ መርጅ ስታደርጉት እንጂ በአንድ ሺህ ከዛ በታች ለሆኑ ፋርሞች አውቶሜሽን ባትጠቀሙም ችግር የለውም። መቆያ አይነት እንጂ አክቹዋል ገንዘብ መስራት ብዙ አይቻልም። እና ወደ አውቶሜሽን ሂዱ። አውቶሜሽን ስትሄዱ ሰሌክሽናችሁ ላይ ቢኬርፉል እና ደግሞ በቻላችሁት መጠን ከፍ ለማድረግ ሁልጊዜ ፋርማችን ማስፋፋትና ማሳደግ ላይ ፎቀስ አድርጉ ነው። ቆይታ አድርገናል። በመጨረሻ ደግሞ ተመልካቾች እናንተ ማግኘት ቢፈልጉ በምን መልኩ ያገኟቸዋል? የት ትገኛላችሁ? አዲስ አበባ ወደ ኮዬ አካባቢ ስቶር አለን ፋክቶሪ አለን። እዛ ማግኘት ይችላሉ።

ዛሬ ፕሮግራማችን ትኩረት ያደረገው በተለይ ደግሞ የዶሮ እርባታ ላይ እንዲሁም ደግሞ መኖ ማቀነባበሪያ ላይ መጠቀም የምትችሏቸውን ማሽኖች ነው ያሳየናችሁ። እነዚህ ማሽኖች በምን ያህል ዋጋ ነው የቀረቡት? እናም ደግሞ አጠቃቀማቸውስ ምን ይመስላል? የሚለውን በዚህ ፕሮግራም ሙሉ መረጃውን ወደ እናንተ አድርሰናል። ፕሮግራማችን ዛሬ ይሄንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።